ከልጆች ዓለም በሚል ርዕስ የሚቀርበውን ዝግጅታችንን አሁን ማሰማት እንጀምራለን። ከልጆች ዓለም ይህ የእናንተ ሬዲዮ ሬዲዮ አይደል የኢትዮጵያ ብሮድካስቲንግ ኮፕሬሽን ሲባል ኢቢሲ ሲባል አሁን በስሩ ስንት ቻናል አለው? ሶስት የሬዲዮ ይህ የኢትዮጵያ ሬዲዮ ነው። ይህ የኢትዮጵያ ቴሌቪዥን ነው። ዘፋኞቹ እዚህ ጋር ነው የሚቆሙት ማለት ነው። ይዘፍናሉ ዝግጅት አዳምጣችሁ እውቀት ታገኙበታላችሁ ትዝናኑበታላችሁ። እንደምንቆያችሁልን ውድ የከልጆች ዓለም ፕሮግራም አድማጮች አብረናችሁ የምንቆየው የፕሮግራሙ አዘጋጅ ትግስት ተሾመ፣ አቅራቢ ክርስቲያን አለማየሁና ቅዱስ ታምራት በጋራ ሆነን ነው። መልካም ቆይታ። ባለፈው እንደምታስታውሱት ጉብኝት በሬዲዮ በተሰኘው መሰናዳችን የኢትዮጵያ ብሮድካስቲንግ ኮርፖሬሽንን በሀሳብ አስጎብኝተናቸዋል። ባለፈው በጉብኝት የተሳተፉት የፕሮግራሙ አዘጋጅ ትግስት፣ አቅራቢ ቅዱስ፣ ለጉብኝት ከድሬዳዋ ከተማ የመጡት ሜሮንና አክስቷ አለም፣ ካስጎብኛቸው አባይነህ ዘውዱ ሻይ ጋር በጋራ ሆነው ደስ የሚል ቆይታ አድርገዋል። ዛሬም ይቀጥላሉ። እኛም ደግሞ ልጆችዬ በምናባችን አብረናቸው እንጎበኛለን። ጉብኝት በሬዲዮ ክፍል ሁለት ይቀጥላል። ሬዲዮ ኢትዮጵያ ብሮድካስቲንግ ኮርፖሬሽን ሲባል፣ ኢቢሲ ሲባል አሁን በስሩ ሶስቱ የሬዲዮ ናቸው። ይሄ የምንመለከተው የኢትዮጵያ ሬዲዮ ስቱዲዮ ነው ማለት ነው። ይህ የኢትዮጵያ ሬዲዮ ነው። ሰፋ ብሎ አየርም እንትን ይላል እና በጣም ደስ የሚለው ሰፋ ይላል ድምፅ። አሁን ለምሳሌ አንድ ሰው ቢያጨበጭብ ድምፁ ተመልሶ ወደሚያጨበጭበው ሰው አይመጣም። ለምሳሌ እዛው ነው የሚዋጠው፣ አይደል? ባዶ ክፍል ውስጥ ብትሆኑ ስታረጉ በጣም ያስተጋባል። እዚህ ግን ድምፁ እንደዚህ ይዋጣል። ሲል ልጠይቃችሁ፣ ለምንድን ነው? ትሞክሪያለሽ? ምክንያቱም አንድ የሬዲዮ ጣቢያ ፕሮፌሽናል መምሰል ስላለበት እኛ የምናወራው ነገር ማስተጋባት የለበትም። ጥሩ ነው የሞከራችሁት። በየቤታችሁ ደግሞ ይሄን ፕሮግራምም የሚሰሙ ልጆች የራሳቸውን ሙከራ ሊኖራቸው ይችላል ብዬ አስባለሁ። አሁን እዚህ ግርግዳው ላይ የምትመለከቱት የተበሳሳ ፋይዝት ነው አደለ፣ የተለጠፈው ከዚ፣ ከፊት ለፊቱ ደግሞ ስፖንጆች ይታያሉ። አረን፣ ከተበሳሳው ፋይዝት በስተጀርባ ደግሞ ሶስት የተደራረቡ ጥቅጥቅ ብሎ የተደራረቡ ስፖንጆች አሉ። አሁን ይሄ የተበሳሳውን ነገር አያችሁት? አንድ ድምፅ ለምሳሌ እኔ ስናገር ወይም አንድ የሳጨበጭብ ይሄ ድምፅ ይሄድና ከግርግዳው ጋር ተጋጭቶ አይመጣም። በቀዳዶች ውስጥ ይገባና ወደ ስፖንጅ ውስጥ ሲገባ ይታፈናል። ይሄ ቀዳዳው ግን ባይኖር ድምፁ ተመልሶ አስተጋብቶ ይመጣል ማለት ነው። ስለዚህ በእንግሊዝኛ ፖርፍሬትድ ዎል ይባላል። ፐርፎሬትድ ማለት የተበሳሳ ማለት ነው። ስለዚህ ሁም ብሎ ነው የተሰራውን ስናየው ቀዳዳ ቀዳዳ ቀዳዳዎች አሉት። ያው በሚያምር ዲዛይን የተሰራው ግን ምክንያት አለው ማለት ነው። እንደዛ ነው። እሺ፣ እዚህ አይነት ተመሳሳይ ሌሎች ሶስት ስቱዲዮ አሉ። የኤፍኤም አሁን ያለንበት የኢትዮጵያ ሬዲዮ ነው። በዚህ በስተግራ በኩል ያለው የኤፍኤም አዲስ ተመሳሳይ ዘጠና ሰባት ነጥብ አንድ ኢትዮጵያ ውስጥ ደግሞ ለሚኖሩ የውጭ ዜጎች ታስቦ የተሰራ ደግሞ ስቱዲዮ አለ። ኤፍኤም አንድ መቶ አራት ነጥብ ሰባት ይባላል። ሁሉም ተመሳሳይ ናቸው። ስለዚህ ለልጆች ከዚህ ሆነን ነው ፕሮግራማችንን የምናስተላልፈው ማለት ነው። ደስ አይልም ታዲያ? በጣም ልጆች በአሁኑ ሰዓት ይህ ፕሮግራም እየተላለፈ የሚገኝበትን ስቱዲዮ እነ ሚሮን በማየታቸው በጣም ተደስተዋል። ይህ የኢትዮጵያ ሬዲዮ ነው። ሁኔታቸው አሁንም ቀጥሏል። ወዴት ይሆን የሚሄዱት? ቅድም ያየነው የሬዲዮ ምንድን ነው ስቱዲዮ አይደል? አሁን ደግሞ ወደ ቴሌቪዥን ስቱዲዮ የመጣ ነው። ይሄ የመዝናኛና ስፖርት ፕሮግራሞች ብቻ የሚቀረጽበት የቴሌቪዥን ስቱዲዮ ነው። አሁን ደግሞ አዲስ የተጀመረ የኢትዮጵያ አይዶል እየተቀረጸበት ነው። የኢትዮጵያ አይዶል የሚባል የሙዚቃና የቲያትር ውድድር ተሰጥኦ ያላቸው ልጆች ወይም ትላልቅ ሰዎች መጥተው በባንድ እየታጀቡ ሙዚቃ እያቀረቡ የሚወዳደሩበት ነው። ከፊት ለፊታችን ዳኞች የሚቀመጡበት ነው። አራት ዳኞች አሉ ይቀመጣሉ። ታዳሚዎች ደግሞ ከዳኞች ጀርባ ወንበሮች አሉ፣ እነሱ ወንበሮች ላይ ይቀመጣሉ። ስለዚህ በአንዱ ሙዚቃውን እዚህ ጋ ይጫወታል፣ ዳኞቹ ነጥብ ይሰጣሉ። ዘፋኞቹ እዚህ ጋር ነው የሚቆሙት ማለት ነው። አዎ ይዘፍናሉ። ከዛ በቀጥታ ካለቀ በኋላ ዳኞች ደግሞ የዘፈከው ዘፈን እዚህ ጋር እንዲጎልበታል፣ እነዚህ ይጎልበታል እያሉ በሙዚቃ ቋንቋ እየተነጋገሩ የሙዚቃ ሳይንስ በሚፈቅደው መልኩ እያወሩ የሚያልፉ ጎበዞችን ያሳልፋሉ። ያው የሰራና የለፋ ተሰጥኦ ያለው ጎበዝ ሰው ሁልጊዜ ውጤታማ ስለሚሆን እንደዚ ያልፋሉ ማለት ነው። ቅድም ያየ ነው የህጻናት ስቱዲዮ እዚህ የሚሰሩ እዚህ መዝናኛ ስቱዲዮ ውስጥ የሚሰሩ ጋዜጠኞች እዛ መሄድ አይችሉም። በቃ ህጻናቱ እዚህ መምጣት አይችሉም። ቆንጆ ነው አደለ? እንደ ህጻናት ግን ቀለም የህጻናት ስገቡ ስታዩት ቀለማ ቀለሞች አሉ። እናንተ ያው የሚወዱት ቀለም ያለው ነገር ነው፣ ብርት የሚያደርግ ነገር ነው። ይስባቸዋል፣ የሚስብ ማለት ነው። እኔም እናንተ ጋር እንደዚህ አክብሬያችሁ እየዞርኩ ያለሁት በጣም ስለምወዳቸው ነው የኢትዮጵያ ልጆች። እሺ እናመሰግናለን በጣም አንድ ቦታ አለ ኒውስ ቻናል፣ ዜና ቻናል እሱን አይተን እንጨርሳለን። በጣም ነው የሚያምረው የሆነ ስፋቱ ገና ካሁኑ ሳንገባ ራሱ ድምቀቱ ይሄ ከለሩ በጣም ነው የሚያምረው ስታዩ። ለመጀመሪያ ጊዜ ነው አሁን ቅዱስ እየነገራቸው ያለው ልጆች። የኢትዮጵያ ቴሌቪዥን ዋና ዜና ሁለት ሰዓት ላይ፣ በየሰዓቱ ቀንም ዜና የሚነበብበት ስቱዲዮን አይቶ በጣም ተገርሞ ነው እየነገራቸው ያለው። ከጀርባ ዜና ሲያነቡ የሚበራው ነገር አለ አይደል? እሱ ቪዲዮል ነው የሚባለው እና ቪዲዮል ቪዲዮ ዎል ነው የሚባለው እና ከጫፍ እስከ ጫፍ 25 ሜትር ነው። ቁመቱ ደግሞ 2 ሜትር 3 ሜትር ነው። እኔ 2 ሜትር ብዬ አልነበር እዛ ጋር ስቆም በጣም አጭር ነው መሆነው። ከአንድ ረጅም የሰው ቁመት በላይ 3 ሜትር ማለት ነው እና እዛ ጋር አሁን የምትመለከቱት ስፖርት እየተነበበ ነው ቀጥታ ስርጭት። ያችኛዋ ማታ ማታ በቴሌቪዥን የምትመለከቷት ከበሮ የምትመስለዋ ነገር የዜና ማንበቢያ ጠረጴዛ ነች። ከዚ ውጪ ዘጠኝ ካሜራዎች አሉ፣ ጣራው ላይ የተሰቃቀሉ ደግሞ በጣም ብዙ ላይቶች አሉ፣ ብርሃኖች አሉ። በቀኝ በኩል ደግሞ ስትገቡ ጧት ጧት ሁሌ የቴሌቪዥን ብከፍቱ ጤና ይስጥልኝ ኢትዮጵያ የሚባለውን ፕሮግራም ታያላችሁ። እሱ ፕሮግራም የሚሰራበት ቦታ ነው። ከእሱ ጎን ደግሞ ዳጉ የሚባል ፕሮግራም የሚሰራበት ስፍራ ነው ማለት ነው። ካሜራ ዘጠኝ ካሜራ አለ እዚህ ውስጥ። ስለዚህ ይሄን ይመስላል። በጣም ረጅም ነው። እንደ ልብ አየር ይመላለሳል፣ አይጨንቅም። አሁን ዜና አንባቢው እንደምትመለከቱት ቀጥታ ስራ ቆኖ እየጠበቀ ነው። የስፖርት ሰዓት ላይ ነው የተገኘ ነው። ይህ የኢትዮጵያ ቴሌቪዥን ነው። ፍላጎት ካላችሁ ከተመረቃችሁ በኋላ መጀመሪያ ጠንክሮ መማር፣ ከዛ ወዲህ ደግሞ በጋዜጠኝነት መመረቅ መቶ ደግሞ መስራት ነው። የእናንተ ቤት ነው። መጨረሻ ላይ እንደው ምን መልእክት በዚህ ታስተላልፋለህ? እንግዲህ ልጆች መጥተው ወደዚህ እንዲጎበኙ፣ ወይም ጉብኝት በራሱ ለልጆች ምን ጥቅም አለው የሚለውን ነገር በዚሁ አባይ ነህ ብታስተላልፍልን። አዎ፣ መስሪያ ቤቶችን ብቻ ሳይሆን በተለያየ አጋጣሚ ሀገራችንን ኢትዮጵያን የምናውቅበት አንደኛው መንገድ ወደ ተለያዩ ስፍራዎች እየሄዱ ጉብኝት ማድረግ ነው ማለት ነው። ለምሳሌ ሜሮንና አክስቷ የመጡት ከድሬ ከድሬዳዋ አዲስ አበባ ድረስ የመጡት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምን ደረጃ ላይ አለ፣ የተሰራው ስራ ምን ይመስላል፣ ለልጆች የሚመች ቦታ አለ ወይ የሚለውን ነገር ለመጎብኘት እና ለማየት ነው። የሚዲያ አሰራር ራሱ ምን ይመስላል የሚለውን ለማየት ነው ማለት ነው። ስለዚህ ጉብኝት አንደኛ ስለ ሀገራችንን ያለንን እውቀት፣ አስተሳሰብ ያሰፋልናል እንደዚህ አይነት ተቋማትን ሄደን ስንጎበኝ ስለዛ ተቋም ያለንን አስተሳሰብ እንዲሰፋ ያደርግልናል ማለት ነው። ከሚሰማው የበለጠ በማየት በማየት ደግሞ ትክክል ውጪ የሆነን ከምንሰማው መጥተን በማየት ብዙ እውቀት ልናዳብር እንችላለን ማለት ነው። ሁለተኛ ደግሞ ልጆች በዚህ አጋጣሚ መጥተው የኢትዮጵያ ብሮድካስቲንግ ኮርፖሬሽንን መጥተው እንዲጎበኙ እኛ እንፈልጋለን። ምክንያቱም የወደፊቷ ኢትዮጵያ የተመሰረተው በልጆች ላይ ስለሆነ የወደፊቱ ኢትዮጵያ ተረካቢዎች ስለሆናችሁ እና በእናንተ ደግሞ በደም ስለምንተማመን ነው። ስለዚህ መጎብኘት አለባችሁ፣ በረፍት ጊዜያችሁ መጎብኘት አለባችሁ ማለት ነው። ያን አስተላልፋል። በጣም ናመሰግን እንፈልጋለን። ምክንያቱም ጠዋትም እንደዚሁ ለተለያዩ ፕሬዘንት ስታደርግ ነበር። ለእኛም ጊዜ ስተ እንደዚህ ፕሬዘንት ስላደርግ ደስ ብሎናል። ስላስጎበኘን እንዲም እናውም በተጨማሪ እኔ በጣም ያስደነቀኝ ነገር እታች የድሮ ማለት ቴፖች አሉ ክራሮች አሉ፣ ፒያኖች አሉ እና ሲዲዎችም አሉ። እሱን ጠብቃችሁ ስላቆያችሁ ለእኛም ያው የኋላው ከሌላ የለም በፊቱ እንደሚባለው ቅርጽ ሆኖ ለእኛም እንደሚያገለግል ተስባለሁ። የተለያዩ ነገሮችን ግቢ ውስጥ ያሉትን ነገሮችን ስላሳየን አመሰግናለሁ። በመቀጠል ሁሉም ነገር ያለው ነገር በጣም ደስ ይላል። ግቢው ምን ምን ነገሮች እንዳሉት ውስጥ ምን ምን ነገሮች እንደሚካሄዱ እና ምን ምን ነገሮች እንደሚካሄዱ ሙሉን ነገር ስላሳየን እናመሰግናለን። በጣም ጥሩ ነው። የሰጠህንም ምክር ለሌሎችም ልጆች እየነገርን እንዲሁም ደግሞ እኛም እያዳበር ነው እና እንዲሁም ደግሞ አንተ የሰጠንን ምክር ጠብቀን እናቆያለን። እንዴት ደስ ይላል። እኔ በበኩሌ በምን አባብራቸው ጎብኝቻለሁ። በዚህም ብዙ ነገር አውቅያለሁ። እናንተስ ልጆችዬ ክርስቲያን፣ ደስ እንዳለሽ ሁሉ ልጆችም ደስ ይላችኋል ብዬ ገምታለሁ። አው ቅዱስ፣ እስኪ ጥያቄ ልጠይቅ። ጥሩ በጣም ነው ደስ የሚለኝ ጠይቂኝ። በጉብኝት በነበረህ ቆይታ በጣም የገረመ ወይም ያስደሰተ አንድ ሁለት ነገር ንገረኝ። እሺ እኔ በአጠቃላይ ከግቢው ጀምሮ ያለው ውበት፣ ጽዳት፣ የአየሩ ምቹነት የሚገርም ነው። እሺ ከዛ በተጨማሪም ደግሞ እኛ የምናቀርብበት የሬዲዮ ስቱዲዮ ስፋቱና ውበቱ ደስ ይላል። ጥሩ አመሰግናለሁ ቅዱስ። በኢትዮጵያ ሬዲዮ እሁድ ጠዋት ከሁለት ሰዓት ከሰላሳ ጀምሮ እንገናኝ። የሳምንቱ ቆይታችሁንና ስለ ፕሮግራማችን ያላችሁን አስተያየት አሁንም በነጻ የስልክ መስመሮቻችን በዘጠኝ ሰማንያ ሁለት እና በሰማንያ ሁለት ስልሳ ስድስት ላይ ደውሉልን። በሰላም ቆዩን።